እንኳን ለመስቀል በዓል እንኳን ለሬቻ በዓል በሰላም አደረሳችሁ አደረሰን የሚል መልእክት ይታየኛል። ሌላው ስለ አርሰናል ቀጣይ ጨዋታም ጥያቄ አለ። ጎን ለጎን ዛሬ ዩቲዩብም ላይ ስላላችሁ አንድ ቪዲዮ ላክላችሁ እስኪያጫውቱትና የሆነ ነገር በሉ። ኤፍሬም ታምሩን ብር እየበተነ የሚያስቸግረውን አድናቂ አይታችሁት አሉኝ። አስቸጋሪ ነው። እስኪ ላክልን ምናልባት ከቻላችሁም እዚህ ጋር አርጉልንና እስኪ መጀመሪያ እኔው ምናልባት ለሬዲዮ አድማጮች በደንብ አንድ አጠር ያለ መላጣ ሰውዬ መጥቶ ኤፍሬም ታምሩ እየዘፈነ ላይ ላይ ብር ይበትናል። ከዛ ኤፍሬም አ መላጣውን ትንሽ መታ አርጎ ዞር በል እንጂ ይለዋል። ምን እንድንል ነው የፈለግከው አድማጫችን? ይህ ምን ይባላል? ትንሽ አስቸጋሪ ነው። ሰውየው ግን ደስ ይላል አደለ? ብር አበታተኑ ከቁመቱ ጋር አዎ፣ ኤፍሬም ረዘም ማለቱ የሰውየው ጥር ማለት አቦርጫ መሆኑ ጥርና ውጥር ማለት። በዚህ ላይ ደግሞ ብር ለመበተን ያደረገው ጥረት። ይሄ ባህል ድሮ፣ አሁን አዝማሪ በሚባለው ቋንቋ ግንባር ላይ መለጠፍ የፍቅር መገለጫ ነው። በኋላ ላይ በሂደት እሱም ደግሞ ጥሩ እንዳልሆነ ብዙዎች አመኑበትና ኪስ ውስጥ መክተት እውነት መሸለሙ ካስደሰተ የልብ ከሆነ ይሄ ግን እንግዲህ አሁን አሁን የመጣው ባህል በተለይ ምሽት መዝናኛዎች ላይ ዘፋኞች ላይ ብር እንደ ዝናብ ማዝነብ እና ብዙዎች በዚህ ጉዳይ ላይ አስተያየት ሲሰጡ በዚህ ደረጃ ሰው የማይወደው ተግባር ከሆነ ምሽት ላይ ይህን ነገር ወይ ኮንሰርት ላይ ይህን ነገር የሚያደርጉት ሰዎች ለምን እንደሚያደርጉት አይገባኝ። በጣም ነው ግራ የሚገባው። ያው አለኝ ሊሆን ይችላል፣ በእኔ እምነት አለኝ ሊሆን ይችላል። ለኖሩ በበተ እና ደግሞ ዘፋኞች ላይ ብቻ ነው ወይ እኛ ላይ አብየኛ ላይ ቢሆን እኮ በታጠሩ እኮ ነው። ደግሞ ነገር ነው። አሁን አንድ አንዱ ሀሳብ ብትሰጥና በተቃራኒው ብትቆም እኮ ይህኔ እኮ እሱ ላይ ቢበተን ኖሮ ስላልተበተነለት ይል ነበር። በእርግጥ እኮ ለሚበተንለት ሰው የሆነ ስሜት አለ እኮ አይደለ፣ መጥፎ ስሜት ደስ የሚል ስሜት አለ እኮ። በነገራችን ላይ ብዙ ጊዜ ዘፋኞቹ እንደዚህ የሚበተንም ብር ባንዱና እዚህ አካባቢ የምታያቸው ሰዎች በጋራ የመካፈል ባህል አለ። እኔ ላይ ነውና የተበተነው ሰብስባችሁ ለእኔ ያርጉት የሚሉ ድምፃውያኖች ካሉም በጣም ጥቂት ይመስሉኛል። በጋራ ነው የሚካፈሉ፣ ይካፈላሉ። እሱም መጥፎ አይደለም፣ ጥሩ እኮ ነው። ግን ለሚበትነው ሰው ግን ምናልባት የሚበትነው ሰው ግን ገንዘብ በዚህ ልክ መበተን አግባብ ነው? ግን በዚህ በጣም ብዙ ብር ነው የሚበተነው። አንዴ ሲበተን እኮ እስር እስር ብር ነው። አሁን በእንደዚህ አይነት ጉዳይ ላይ ሀሳብ ስትሰጥ ስለ ቢኖር ምን አገባ በገንዘቤ ምና የሚል ሰው ያጋጥማል፣ ግን ባህል የሚባለውን ወይም ደግሞ የጋራ አንዳንድ የምንስማማባቸው ነገሮች ይሄ ነገር በጣም አስቀያሚ ነው ካለባብላጫው ድምጽ እርግጠኛ ነኝ። እንዲህ የሚበትነውም ሰው በዙሪያው ብዙ ችግረኛ ሰው አለ ይኖራል እና ደግሞ በብዙ እምነቶች ግራ ሲሰጥ ቀኙ አይወቃይ ሁሉ የሚባልበት መርህና ከዙ መርጋ ግን ይህን ስታይ ግራ ሲሰጥ ቀኝና ሳይ ለሰው ማሳየ አንድ ነገር ትስላሌ ነው። አንድ ተወዳጅ ድምፃዊ አልበሙን ሲያስመርቅ በአጋጣሚ ተገኝተን ነበረ፣ ቤልቪ ሆቴል አስታውሳለሁ። እና እንደዚሁ ሞቅ ያለው ሰውዬ አንድ የምንወደው ድምፃዊ ላይ ገንዘብ አበተነ። አዎ፣ ወደ 30 ሺህ ብር። አዎ፣ መቶ መቶ ብር። አይ መቶ መቶ፣ 30 ሺህ ብር። ለጓደኛው ምን አለው? ቀዳኝ ያው እንዲቀዳና እንዲተላለፍ ፈልጓልና፣ በአጋጣሚ ልጁ ያው ስዕሉን ያየዋል። ግን ለካ ሪከርድ አላረገውም። ሪከርድ አላረገው፣ እንደገና ሰዎቹ ተጠርተው ተጠርጎ እንደገና ተሰብስቦ ተሰጠው። ሊበልት ይህ አሁን ታይታ በጣም ይሆንና አይ መጀመሪያም እኮ ቅረጸኝ ሪከርድ አድርገው ካለው ያው ለታይታ መሆኑ ያስታውቃል። ግን አንዳንድ ጊዜ ደግሞ መስመር የሚያልፍባቸው ሁኔታዎች ደግሞ ይኖራሉ። አንዳንድ ጊዜ አሁን እዚህ አስተያየት ስር አይቻለሁ ከተራበ ለጠገባዝናለሁ የሚል ብዙ ጊዜ ከሌሎች ሀገራት የተቀዱ አሁን ለምሳሌ በአረቡ ዓለም ላይ እንዲህ የተለመደ ነው የሚሉ ሰዎች አሉ። አንዱ ደግሞ ከመሃል ይገባና እንዴ ገንዘቡ ምን ያገባችሁ? ሚላለ በራሱ ገንዘብ። አዎ ለማንኛውም ግን እዚህ ቪዲዮ ላይ ትንሽ የሚደብረው ነገር እየዘፈነ ሰዎችን ለማዝናናት የሚያደርገውን ጥረት ግን ሲያደናቅፍበት ኤፍሬም አላስቻለውምና። ኤፍሬ ትንሽ የእንትን ይመስላል እኮ አይደለ? የጸብም አይደለም የፍቅርም፣ የጸብም በመሃል ላይ ተገዛጽ። አዎ በመሃል ላይ ያለ አይነት ምንት ነው እንዴ ሐሳብ ስጦ። እስኪ እናንተ እንዴት ታዩታላችሁ? በተለይ እንደ ተሸላሚ ሆነን ስናየው ጉዳዩን በእርግጥ መልካም ነው። በረታታ ሊሆን ይችላል ግን እንዳጠቃላይ ምን ይመስላችኋል? 97538516 ምሽት መዝናኛዎች፣ ኮንሰርቶች ላይ የቴሌብር ግልጋሎት ላይ ቢውል ሰውየውንም ከማድከም ከዛ እየዘፈነ ይነግሯዋለሁ ዘጠኝ አርባ ምናምን ከኋላ በስክሪን ቴንቴን ቢባል ይቻላል። የብር ጉዳይም በተመለከተ ምናልባት የሕግ ሰዎች ብዙ የሚሏቸው ነገሮች አሉ፣ የተቀመጡ ህጎች አሉ ማለት ብሔራዊ ባንክ ያወጣው የራሱ ህግ አለው። የብር ኖቶችን በተመለከተ አጠቃቀምን በተመለከተ ቅድምም የተመለከትኩት ነበር። በተለይ ብርን ስንጠቀም እንዴት ነው የምንጠቀመው የሚለውን ብሔራዊ ባንክ አውጥቶታል እና አንዳንዶቹ ጉዳዮች ከ ከሱ ጋር ከአንዳንድ ጉዳዮች ጋር ትንሽ የተለያዩ ነገሮች ናቸው። እንዴት አርጎላ መቅደድ መቅደድ መጨምደድ ማቆሸሽ ማቆሸሽ እነዚህን የመሳሰሉ ነገሮች መበተን፣ የሚል ግን የለውም። አሁን ይወጣል ብለን እንገምታለን። ግን ለእኛ ሳይበተን ግን ህጉ ከመውጣቱ በፊት እንደው በትኑልን፣ ህጉ ከመውጣቱ በፊት በትኑልን፣ ስጡን። በነገራችን ላይ ምን አጋጠመ የመሰለህ፣ ባንኮክ ባንኮክ ንጉሳቸውን በጣም ነው የሚወዱት እና አንድ ቱሪስት አንድ ሱቅ ይገባና እቃ ይገዛል። እቃ ከገዛ በኋላ ከሻጫዋ ጋር ስላልተስማሙ ስላል ተስማሙ ክፉና ደግ ይለዋወጣ ነው። ከዛ በኋላ ይናደድና ብሩን ጨምድዶ በቃ እንደውም ያውልሽ ምናምን እቃይን ምናምን እምዶ ምንትን ሲል አልሰጥም አለች። ፖሊስ እጠራለሁ ብሩን ጨምደደሃል? አዎ፣ ንጉሴን ጨምደደሃል፣ ንጉሳችንን። አዎ፣ ንጉሳችንን ጨምደደህ ጥላሃል። እና በደንብ የሚገርም ሁኔታ የሞሉ ህግ አስከባሪ መጥቶ ብሩ እንደዚህ ቀጥ ነገር ብሎ ማለት ነው። በደንብ ግብይት መፈጸም ያለብህ እንጂ እንደዚህ መጨም። አዎ፣ የምትጨመድደው እና ከክብር ጋር ያገናኙታል። አይ እንግዲህ አጠቃቀማችን ልዩነት አለ። የእኛም የብር ኖቶች ላይ እኮ ልዩነት አለ አይደለ? ለምሳሌ የሁለት መቶ ብር የአንድ መቶ ብር የሀምሳ ብር የአስር ብር ብርና የአምስት ብሩ የኖቶቹ ልዩነቱን አይተዋል። ለምሳሌ እኔ እናንተን የሚመስሉ ብሮች አሉ እዛ አምስት ብር። አሁን አምስት ብር ወይ አንተን ወይ እኔን ነው። አስር አሁን ተመለጠ፣ እንደ ብዙ ጊዜ ሆኖ ፕላስተር በምን በምን ያረጉት ምልጥ ልታርገውታል አስር ሺ ልጥልታ በነገራችን ላይ በጣም እንግዲህ እንዲህ አይነት ሐሳቦች፣ ሰዎች ለፍቶ ባገኙት ገንዘብ ላይ እንደፈለጉ የመሆን መብት ቢኖራቸውም አንዳንዶች ምን ይላሉ፣ በላብ የመጣ ሲሆን ግን ስትሰጠው ራሱ አለው እና እንዲህ አይነት አስተያየቶችም ስላየው ነው። ሌላው ብዙሃኑ እንግዲህ በተለያየ ስሜትና በቃ በተለያየ የኑሮ ደረጃ ላይ ባለበት ሰዓትም ብዙሃኑን የሚያበሳጭ ነገር ማድረግ ለዛም ነው እንግዲህ አድማጫችንም ሲልክልን እንደዋውሩበት ያለው እኛ ብቻ ለምንድን ነው የምንለው አድማጮች እናንተም ሀሳብ ስጡ